መስቀሉ ሲወጣ ፀሐይና ፀሐይና ጨረቃን ከዋክብትን በብርሃኑ ሸፈናቸው። ከፀሐይ ብርሃን የመስቀል ብርሃን በለጠ። መስከረም አሥራ ሰባት ቀን ቅዳሴ የተቀደሰበት ቀን ነው። እንኳን የሱ ደም የፈሰሰበት መስቀል ምዕመና እውነን ለመናገር የጳውሎስ የቅዱስ ጳውሎስ የለብሶት የሚሄደው ጨርቁ እኮ ድዊ ይፈውስ ነበር። ደመረ ማለት በግዕዝ የግዕዝ ቋንቋ ነው። ደመረ አንዳደረገ ማለት ነው። መስቀል በደመራው መስቀል በደመራው የተገኘበት ምክንያት መስቀል የሰላም ምልክት ስለሆነ ነው። ወደ ላይ ከመላእክት ጋር አስታርቆናል፣ ከእግዚአብሔር ጋር አስታርቆናል። ወደ ወደታች ደግሞ ሰውና ሰውን አስታርቋል፣ ለሰው ሰላም ሰጥቷል። አራቱ ማዕዘን ሰላም ያገኘ በመስቀሉ ነው። መስቀል አሁን ምን ያረጋል? አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን ይላሉ። በቃ አንድ የሆነ ሰው ሲል ሰምተው ነው። አንድ ሞኝና ወረቀት የያዘውን አይለቅም። ይህ መስቀል ወደ ላይ ስታዩት ሰማያዊን ይወክላል፣ ወደ ታች ስታዩት ምድርን ይወክላል። ጎንና ጎኑ ሕዝብና አሕዛብ አንድ የሆኑበት መሆኑን ለማመልከት ነው። ይሄ መስቀል እርቅ ስለተፈጸመበት ምን ይሆናል? መመቻችን ነው፣ የሰላማችንም ምንጭ ነው። መስቀላችንን የምናስረው በእግራችን ላይ አይደለም ወይ በእጃችን ላይ አይደለም። ምክንያቱም በእግራችን ላይ ብናስረው እግራችን ቢቆረጥ መኖር እንችላለን አይደል። ኃይላችን መስቀል እኔ መስቀል እንጨት ነው ለሚል ሰው አንተ አፈር ነህ ነው መልሱ። መስቀል ከእንጨት የተሰራ ነገር መሆኑን መጽሐፍ ቅዱስ በግልጽ ቋንቋ ነው የተናገረው። በመስቀል ላይ ደሙ ፈሰሰበት

ሰላም ሰላም ውድ የዚህ ቻናል ቤተሰቦች ሰላም፣ ውድ ኦርቶዶክሳውያን። በዛሬው ቪዲዮ የመስቀል በዓል ለምን ይከበራል፣ አንገታችን ላይ መስቀል ለምን እናስራለን የሚሉ ጉዳዮችንና ሌሎችንም በስፋት የምንመለከት ይሆናል። ለ2ሺ18 የመስቀል በዓል እንኳን በሰላም አደረሳችሁ። ወደ ዛሬው ቪዲዮ ከማለፋችን በፊት ሁላችሁም ላይክ በማድረግ ጀምሩ እንደተለመደው አምስት ሺህና ከዛ በላይ ላይክ ሼር ሰብስክራይብ እያረጋችሁ በቀጥታ ወደ ቪዲዮዎቹ እናልፋለን የመስቀልና ደመራ በዓልን በማስመልከት አባታችን ቆሞስ አባ ገብረኪዳን ካስተማሩት እነሆ ደመረ ማለት በግዕዝ የግዕዝ ቋንቋ ነው ደመረ አንድ አደረገ ማለት ነው መደመር ማለት አንድ ማድረግ ማለት ነው ደመራ ማለት አንድነት ማለት ነው ደመራ ማለት ማለት ነው እነዚህ እንጨቶች ተሰብስበው ደመራ ይባላሉ አንድነት ማለት ነው እንጨቱን አያችሁ መስቀል በደመራው መስቀል በደመራው የተገኘበት ምክንያት መስቀል የሰላም ምልክት ስለሆነ ነው። ይውላችሁ ወደ ላይ ከመላእክት ጋር አስታርቆና ከእግዚአብሔር ጋር አስታርቆናል። ወደ ታች ደግሞ ሰውና ሰውን አስታርቋል፣ ለሰው ሰላም ሰጥቷል። ወደ ጎን ደግሞ በአራቱ ማዕዘን ይኸው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አራቱ ማዕዘን ሰላም ያገኘ በመስቀሉ ነው። ስለዚህ መስቀል እንዲህ የተደረገ ነው። ስለዚህ ይሄ ስለሆነ መደመሩን ያመጣው አንድነቱን ያመጣው መስቀል ነው። የአንድነቱ ምንጭ መስቀል ነው። በመስቀል ሰባት ነገሮች ታርቀዋል። ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ሥጋ፣ ሕዝብና አሕዛብ። እነዚህ እርቅ ያገኙት በመስቀሉ መሰረትነት ነው። ይህን ሰላም ስላገኙ ከዚያ በኋላ ደመረችና፣ ዕጣኑን መቃሪዎስ ኤጲስቆጶስ ኢየሩሳሌም አዘክሮ ባርኮ ከደመራው ጨመረው። ከደመራው ሲጨምረው ምን አደረገ? ጢሱ ወደ ሰማይ ወጥቶ መስቀሉ ወዳለበት ተራራ ሰገደ። ጥሱ ተና ሰገደ። መስከረም አስራ ሰባት ነው። መስቀሉ ወዳገኘው ወዳለበት ተራራ ሰገደ። እዚያ ላይ መስከረም አስራ ሰባት ቀን ቁፋሮ ጀምራ መጋቢት አስር ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ የብርሃን መስቀሉ ወጣ። መጋቢት አስር ቀን ኋላ መስቀል አብረሃ በከዋክብት አሰርገው ሰማይ መስቀሉ ሲወጣ ፀሐይና ጨረቃን ከዋክብትን በብርሃኑ ሸፈናቸው። ከፀሐይ ብርሃን የመስቀል ብርሃን በለጠ። የከዋክብትና የፀሐይ ብርሃን ደብዝዘው አሰርገው ሰማይ የነ ፀሐይ ብርሃን ተረስቶ የመስቀሉ ብርሃን አሰርገው ሰማይ ሰማዩን አስጌጠው ይላል። ዛሬ መስቀል መጋቢት አሥር ቀን በክርስቶስ በመስቀሉ ብርሃን ሰማዩ አጊጦ ተሸልሞ አለ። ከዚህ በኋላ መቅደስ አሰርታ አሥር ዓመት ፈጅቶባት ቆንስታንቲኖስ በነገሰ በ20 ዓመቱ ቁፋሮውን ጀምራ መቅደሱን አሰርታ በ30 ዓመቱ ጨርሳ አስር አመት ቤተልሔም ላይ ጌቴሴማን ላይ ደብረታቦር ላይ እንደዚሁም ደብረዛይት ደብረዘይት ላይ ጽራጼውን ላይ በነዚህ ቦታዎች አብያተ ክርስቲያናት አሰርታ ጨረሰች። መስከረም 16 ቀን ቅዳሴ ቤታቸው ተከብሮ በአራቱ ማዕዘን ያሉ የእስክንድሪያው ሊቀ ጳጳሳት የአንጾኪያው ሊቀጳጳሳት የቁስጥንጥንያው ሊቀጳጳሳት የሮሙ ሊቀ ጳጳሳት ተገኝተው መስከረም 16 ቀን የመስቀሉ ምን የእነዚያ የነዚህ ቤተ ክርስቲያናት ቅዳሴ ቤታቸው ተከበረ መስከረም 17 ቀን ደግሞ መስቀሉን ካገኘች በኋላ ለመስቀሉ ራሱን ችላ ቤተክርስቲያን ሰርታ የመስቀሉ ቤተ ክርስቲያን ላይ ያው የብርሃን መስቀል ገብቶ መስከረም 17 ቀን ቅዳሴ የተቀደሰበት ቀን ነው። በዚህ ቀን ድውያን ተፈውሰዋል፣ ሙታን ተነስተዋል። እንዲሁም ይሄኛው ይሆናል አይ ይሄ የወንበዴው መስቀል ነው የሚሆን ተብሎ ሲቆፈር የፈያታዊ ዘየማንም የፈያታዊ ዘፀጋም መስቀል ተገን ተገንቶ ነበር። ሶስት መስቀል ተገኘ። የጌታ መሆኑ በሚታወቃል ሲባል የእሱ ተለይቶ አበራ። ሌሎችን ሀድዊ ላይ ሲጥሏቸው አልፈውሳሉ፣ የክርስቶስ መስቀል ግን ፈወሰ። ያንን መስቀል ዐፄ ዳዊት ከግብፃውያን ጋር ሲጣሉ፣ አይ ተመልከቱ፣ ምን ልስጣችሁ። አይሁዳውያን ግብፃውያን ሲወሯቸው ዐፄ ዳዊት ሂደው ታድገዋቸው ነበርና ይሄን ውለታ ስለዋልክልህ ምን እንስት ሲባሉ፣ የጌታዬን የኢየሱስ ክርስቶስን መስቀል የቀኝ ክንፉን ስጠን። አንዳንድ የታሪክ ተራኪዎች ሙሉ መስቀሉን የኢትዮጵያ የመጣ እንጂ ግማደ መስቀሉ አይባልም ይላል። ውሸት። ምክንያቱም የሌለንን ታሪክ አለን ማለት ሌብነት ነው፣ ታሪክ መስረቅ ነው። ንግስት እንደ እኔ ሞኝ መሰለቻቸው ሮም ሳት ወስደው ምትከር የዚያን ጊዜ አራቱም ሊቃነ ጳጳሳት ተካፍለውታል፣ ለበረከት ማለት ነው። እና ተካፍለው ወስደውታል። ከዚያ የቀኝ ክንፉ አጋንንትን የቀጠቀጠው፣ ድዋንን የፈወሰው፣ የዕዳ ደብዳቤ የቀደደው፣ ሲኦልን የበረበረው፣ ገነትን የከፈተው፣ ሞትን ያሸነፈው የቀኝ ክንፉ መስቀል ኢትዮጵያ መጥቶ አረፈ ሩልት ማለት ነው። እዚህ መጥቶ አረፈ ኢትዮጵያም በመስቀሉ እየመከተች ትኖራለች። ኢትዮጵያ ማትሸነፈው ለዚህ ነው። ታቦተ ጽዮን መጥታ ያረፈች እዚህ፣ መስቀሉ መጥቶ ያረፈ እዚህ፣ ድንግል ማርያም መጥታ ያረፈች እዚህ፣ ከሰማይ ዜማ ያወረደ ኢትዮጵያ። ስለዚህ ምን ይባላል? በእነዚህ ሁሉ ኃይሎቿ ትታጠቅና ትታጠርና፣ ኢትዮጵያ ይገነዩ ቅድሚሁ፣ ኢትዮጵያ ወጸላይቱ አመደ ይቀምሁ። ኢትዮጵያ በመስቀሉ ስር ይሰግዳሉ ጠላቶቹ፣ አመድን ይቀማሉ። ለአባታችን ቃለ ሕይወት ያሰማልን። በመቀጠል ዲያቆን ሄኖክ ኃይሌ የመስቀል በዓል ለምን ታከብራላችሁ? ለሚሉ የሰጠውን መልስ ላስደምጣችሁ። መስቀል አሁን ምን ያደርጋል? አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን? ይላሉ። በቃ አንድ የሆነ ሰው ሲል ሰምተው ነው። አንድ ሞኝና ወረቀት የያዘውን አይለቅም። የተሰቀለውን ነው ወይስ የተሰቀለበትን ነው? ይላሉ። ሙሴ ባህር የከፈለበትና እስራኤልን ያሻገረበት በትር ክብር ካለው ክርስቶስ የኃጢአትን ባህር ከፍሎ ሁላችንን ያሻገረበት መስቀል ክብር አለው አለው በመስቀል ላይ ምን የፈሰሰ መሰላችሁ የክርስቶስ ደም እኮ ነው የፈሰሰው እስመ ተቀደሰ በደመ ክርስቶስ መድህን ይላሉ አባቶቻችን በመድህን ክርስቶስ ደም የከበረ ነው መስቀል እላዩ ላይ የፈሰሰው በመስቀሉ ደም ሰላምን አደረገ ይላል ቅዱስ ጳውሎስ በመስቀሉ ደም ማለት መስቀል ይደማል እንዴ ደም የለውም መስቀሉ ላይ ባፈሰሰው ደም ማለት አይ ቀለም የተቀባ ኮነም የሚመስል የነበረው የክርስቶስ መስቀል መመናል አርብለት በመስቀሉ ርሶ እንኳን የሱ ደም የፈሰሰበት መስቀል መመናል ሆነ ለመናገር የጳውሎስ የቅዱስ ጳውሎስ የለብሶት ጨርቁ እኮ ድው ይፈውስ ነበር ሙት ያስነሳ ነበረ። የጳውሎስ ጨርቅ ሙት ካስነሳ የክርስቶስ መስቀል ስራ ሊሰራ ይችላል አይችልም? ይችላል። አይደለም የክርስቶስ መስቀል ዮሴፍ እኮ ይዞት የነበረውን ዘንጉን የዮሴፍን ከዘራ ማለት ነው። ሰግዶለታል እኮ ያዕቆብ ለዮሴፍ ከዘራ ስግደት ተሰግዷል። እብርሃም መልእክት ላይ ሄዱና አንብቡ። ክብር አላቸው የለበሱት ልብስ የያዙት ዕቃ። መስቀል ግን ከሁሉ ንጉሠ እጽዋት ነው የምንለው ራሱ ምድር ላይ ካሉ እቃዎች ሁሉ የከበረው ነዋይ ቅዱስ የሆነው ንዋይ የክርስቶስ መስቀል ነው። በመስቀሉ ላይ የማን ደም ስለፈሰሰበት? የክርስቶስ ደም ስለፈሰሰበት። ቃልዮት ያሰማልን። እጅግ ደስ የሚል መልስ ነው። አሁንም ወደ አባ ገብረኪዳን ቪዲዮ ልመልሳችሁ። የመስቀሉ ምስጢርና በኢትዮጵያ የግማደ መስቀሉ ትክክለኛ ታሪክን እናዳምጥ። ይህ መስቀል ወደ ላይ ስታዩት ሰማያዊውን ይወክላል፣ ወደ ታች ስታዩት ምድርን ይወክላል። ጎንና ጎኑ ሕዝብና አሕዛብ አንድ የሆኑበት መሆኑን ለማመልከት ነው ይሄ ተሰራ። ስለዚህ ይሄ መስቀል እርቅ ስለተፈጸመበት ምን ይሆናል? መመኪያችን ነው፣ የሰላማችንም ምንጭ ነው። የንስሐ በር የተከፈተልን በመስቀሉ ነው። ክርስቶስ በለታ እስኪሰቀል ድረስ ንሳ ሰውን ገነት አያስገባም ነበር። ክርስቶስ ግን በመስቀል ላይ ከተሰቀለ ጀምሮ ምን ተባለ? ቤተ ክርስቲያን የመንግስተ ሰማያት በር ሆነች። ዛይ መስቀል ገነት የተከፈተበት ቁልፍ ነው ማለት በለታ አለም ነው ተደከረኝ ይጆቦት ምን ተከፍሎ መንግስተ ገነት መግባት የተቻለ ይህ መስቀል እስኪሰቀል ድረስ ማንም ለፍቶ ለፍቶ ገነት አልገባም ነበር። በዚህ መስቀል ገነት ተከፈተች። ግማደ መስቀሉ አይባልም እያሉ አንዳንድ አባቶች ይሰብካሉ። ሙሉ መጥቷል ይላሉ። እኛ ግን አልመጣም፣ ግማሹ ነው የመጣ። ምክንያቱም ለምንድነው እንደዚህ የምንለው ሲባል፣ የሮም ሰዎችም ጅሎች አይደለም ተካፍለውታል። ነው የዚያን ጊዜ ወደ ስቁ ጳጳሳቱ ተሰብስበው ለኛም ግማሹም ለኛም ግማሹ እያሉ ተካፍለው ወስደውታል። ግማሹ ግን ለኛ ደርሶን ክርስቶስ በጣም መታደልኮ ነው። እውነቴን ነው የምነግራችሁ። አሁን ይውላችሁ የክርስቶስ ደሙ የቀኝ ክንዱ ነው ይመጣ። የክርስቶስ ክንድ ያረፈበት ዓለምን የሰራ ያጅ ያረፈበት መስቀል ኢትዮጵያ ውስጥ አለ። እዚህ ላይ እኮ መታ ድል የለም እንቦን። ስለዚህ ያ መስቀል ነው ዛሬ የኢትዮጵያን ጠላት ቢቆፍሯት ቢቆፍሯት ክርስቲያን ቢያርዱ ቤተክርስቲያን ቢያቃጥሩ ሀገሪቱን ቢመክሩባት ኢትዮጵያን ማጥፋት ያልተቻለው ለዚ በዘመን በሙሉ በዓለም ያለ ነጭ በሙሉ ሁሉ መከረ ሰይጣን የሚያመልከው ይመክርባታል እስከ ዛሬ ድረስ ኢትዮጵያን መግፋት ያልተቻለበት ምክንያት ያ መስቀል እዚያ ሆኖ ስለሚጠብቅ ነው። ታቦተ ጽዮን አክሱም አለች፣ እዚህም አርፋለች። ታውቃላችሁ እንግዲህ ይህን እዚህ ተቀምጣለች። ታቦተ ጽዮን እዚህ አለች፣ መስቀሉ እዚህ ያለ፣ የቅዱስ ጊዮርጊስ አጽም መጥቷል። ምን ያልመጣለ እንግዲህ ማለት ነው። እነዚህ ሁሉ ተሰብስበው ሰማይታቱ ተጠብቀው በመስቀል አብረሃ በከዋክብት መስቀል ግሸን ይቀመጥና በከዋክብት በነ ቅዱስ ቂርቆስ ታቦት በነቅዱስ ፋሲለደስ በነቅዱስ መርቆሪዎስ በነቅዱስ እስጢፋኖስ ታቦት እያደረ በኢትዮጵያ ብርሃኑን ይገልጻል። ይህንን ስላደረገ ምን ይባላል? ወቦቱ ንትመካ፣ የምንመካበት መስቀል ይህ ነው በሉ፣ የምንመካበት መስቀል ይህ ነው በሉ ድገሙ፣ የምንመካበት መስቀል ይህ ነው። በዚህ መስቀል የህይወት እንጀራ ተዘጋጅቶልናል የህይወት መጠጥ ተሰጥቶናል ሞት ተሽሮልናል ዲያብሎስ ተወግቶ ተጥሎልናል በቀጣይ ደግሞ መስቀልን ለምን አንገታችን ላይ እናስራለን ለሚሉ ጥያቄዎች መልስ ከአባቶቻችን እንሰማለን እስከ ቪዲዮ ፍጻሜ ቆይታችሁ ከኛ ጋር ይሁን መስቀላችንን የምናስረው በእግራችን ላይ አይደለም ምክንያቱም በእግራችን ላይ ብናስረው እግራችን ቢቆረጥ መኖር እንችላለን አይደል እጃችን ላይ ቢሆን እጃችን ቢቆረጥ መኖር እንችላለን ችግር የለውም። አንገት ከተቆረጠ ግን ሰው መኖር ይችላል? አንገትም ብትቆረጥ ጤነኛ ከሆንክ ችግር የለውም የሚባል ነገር የለም። አንገትህ ከተቆረጠ ህይወትህ አለፈች ማለት ነው። ለመስቀላችን ለሃይማኖታችን፣ አንገታችንንም ቢሆን እንቆረጣለን፣ ህይወታችንንም ቢሆን አሳልፈን እንሰጣለን ስንል ነው መስቀላችንን አንገታችን ላይ ተሸክመን የምንሄደው። በቃ ኃይላችን መስቀል ነው። የአንገት ማዕተብ ለምን እናስራለን የሚል ጥያቄ በዘውተ ብርሃን ሚዲያ በኩል ደርሶናል። እንግዲህ ማዕተብ ማዕተበ ከሚለው የግዕዝ ግስ የወጣ ሲሆን አመላከተ ወይም ምልክት አደረገ ተብሎ ሊተረጎም ይችላል። በኦርቶዶክስ ተዋህዶ እምነት አማንያን በተለይ ከሚታወቁ ትላልቅ ስርዓቶች መካከል አንደኛው በአንገታችን ላይ ክር ወይንም ደግሞ ማዕተብ ማሰር ነው። ይህንን ስርዓት ያስጀምረው ቅዱስ ያዕቆብ ዘልበረድ እንደሆነ ይነገራል። የመጀመሪያው ማዕተብ የምናስርበት ምክንያት የነበረው በዘመኑ የነበሩ የተጠመቁ ካልተጠመቁ ክርስቲያኖች የመለያ ምልክት ነበረ። ነገር ግን ያልተጠመቁና ኢ አማንያን የሆኑ ሰዎች ግን በአንገታቸው ላይ ምልክቱን ባደረጉ ጊዜ ላይ በጣም ብዙ የሹፈት ቃላትን ይነገርባቸው ነበረ፣ እንደ ውሾች ለምን አንገታችሁ ላይ ገመድ ታስራላችሁ በማለት ቅዱስ ያዕቆብ ዘልበረዲ ግን ማዕተብ የማሰራችንን እንደ ውሾች ተደርገን የመቆጠራችንን ምክንያት ሲያስረዳ እንዲህ ብሎ መልሷል። ውሾች ለጌቶቻቸው ተገዢ እንደሆኑ ሁሉ እኛም ለጌታችን ለኢየሱስ ክርስቶስ ፍጹም ተገዢ መሆናችንን ለማሳየት ባንገታችን ላይ ማዕተብ እናስራለን። ወይ በእጃችን ላይ አይደል? ቃሊዮት ያሰማልን። አሁንም እንቀጥላለን። የወርቅና የብር መስቀል፣ የወርቅ መስቀል፣ የብር መስቀል። ክርስቶስ የተሰቀለው በእንጨት መስቀል ላይ ነው። እና ለምንድን ነው የወርቅ መስቀልና የብር መስቀል የምትሳለሙት የምንሳለመው የማታውቁት እህቶቼና ወንድሞቼ እናቶቼና አባቶቼ አንድ ሰው ተነስቶ ድንገት ለምንድን ነው የወርቅ መስቀልና የብር መስቀል የምትሳለሙት ክርስቶስ እኮ የተሰቀለው በእጸ መስቀል ላይ ነው ቢላችሁ መልስ መስጠት ስለሚጠበቅባችሁ ለናንተ ነው ይሄ ቪዲዮ ለሁሉም ባለማተቦች ይዳረስልኝ ዘንድ በቅንነት ሼር ኮፒ ሊንክ አድርጉልኝ ላይክ አድርጉ ቤቱን ፎሎ አድርጉ ለምንድን ነው የብርና የወርቅ መስቀል የምንሳለሙ? ቤተ ክርስቲያን ያለ ምሳሌና ያለ ምስጢር ምንም የምታደርገው ነገር የለም። እናም ይህ የወርቅ መስቀል የምን ምሳሌ ነው ካላችሁኝ ሰብአ ሰገል በልደቱ ጊዜ የገበሩለት የወርቁ ምሳሌ ነው። ወርቀ ያመጹ በእንተ መንግሥቱ፣ ስለ መንግሥቱ ወርቅን አመጡለት ተብሎ እንደተነገረ የዚያ ምሳሌ ነው። ይህ ወርቅ ንጹሕ ነው፣ ጽሩይ ነው። በመስቀል ላይ የዋለው ኢየሱስ ክርስቶስም ንጹሐ ባሕሪ ነው፣ የዚያ ምሳሌ ነው። ይህ ደግሞ የብር መስቀል ነው። ይሄ ለማስመሰል ተቀብቶ ምናምን እንዳይመስላችሁ እሪል የብር መስቀል ነው እና የብር መስቀል የምን ምሳሌ ነው ካላችሁኝ በሰላሳ ብር የመሸጡ ምሳሌ ነው። ክርስቶስ በይሁዳ አማካኝነት በሰላሳ ብር የመሸጡ ምሳሌ ነው። እናም ኦርቶዶክሳውያን ጆሮአችሁ ወደ ጎረቤት እንዲቀላውጥ አትፍቀዱለት። ቤተክርስቲያናችሁ እጅግ ተቆጥሮ የማያልቅ የምስጢር ሀብት አላት። ቤተክርስቲያናችሁን እወቋት። በጣም ባለብዙ ሀብት ናት፣ ባለብዙ ምስጢር ናት። ስለዚህ ቤተ ክርስቲያናችን እንወቅ። ሁላችሁም ኮመንት ላይ ግቡና ያመንነው እኛ በመስቀሉ እንድናለን እያላችሁ ጻፉ። ማንም ማህተብ ያሰረ ሳይጽፍ እንዲያልፍ ያመንነው እኛ በመስቀሉ እንድናለን። እነዚህን ሁለት የወርቅና የብር መስቀሎች አንዳባናቸው ለእናንተ ቪዲዮ ሰርቼ እናንተ እንድትማሩበት ደስ እያላቸው የሰጡኝ የእውነት ዛሬ ብርና ወርቅን አይደለም ሌላ ነገር መስጠት እንኳን በጣም ከባድ ነው። እናም አምነው ስለሰጡኝ እኒህን አባት ከልባችሁ መርቁልኝ። ገና ስለ ቤተ ክርስቲያናችሁ ብዙ ማወቅ ያለባችሁን ነገሮች ወደ እናንተ አቀርባለሁ። እናንተ ቤቱን የመደመር ምልክቷን እየተጫናችሁ ቤቱን ፎሎ አድርጉ። ብዙ ነገር የሚጠቅማችሁ ነገር አለ። እወዳችኋለሁ። በጣም በጣም ክበሩልኝ። መስቀልን ለምን እንሳለመዋለን? ለምንስ እናከብረዋለን? አንዳንዶች ግን መስቀልን ያጣጥሉታል፣ እንጨት ነው ይሉታል። ዲያቆን ሄኖክ ሃይሌ፣ መስቀል እንጨት ነው ለሚል ሰው አንተ አፈር ነህ ነው መልሱ። መስቀል ከእንጨት የተሰራ ነገር መሆኑን መጽሐፍ ቅዱስ በግልጽ ቋንቋ ነው የተናገረው። ዕፀ መስቀል ስንል ዕፅ ማለት እኮ እንጨት ማለት ነው። ሌላ ቋንቋው ስለተቀየረ እንጨትማ እንጨት ነው። አሁን ታቦት እንጨት ነው፣ መስቀል እንጨት ነው የሚሉ ሰዎች ልክ ሰው አፈር ነው እንደ ማለት ነው። እንፈጠር አፈር ነን፣ እፍ ስላለብን የሕይወት እስትንፋስ ስለሰጠን ግን ሰው ሆነ። የደም ዋጋ ተከፈለልን አይደል? መንፈስ ቅዱስ አደረብን። ስለዚህ የመንፈስ ቅዱስ ማደሪያ ስለሆንን ቤተ መቅደስ ስለሆንን ክቡር ሆንን። ሰዎች፣ መስቀል እስከዚህ የተለየ ምን ሆነ? በመስቀል ላይ ደሙ ፈሰሰበት እንጨት ነበር። አዎ ከመሰቀሉ በፊት ክርስቶስ ብናገኘው ኖሮ መስቀሉን ከማንኛውም እንጨት ለይተን አናየውም ነበር። ጻጉ ታሪክ በዮሐንስ ወንጌል ምዕራፍ አምስት የነበረው ውሃ ውሃ ውሃ ነው። መላኩ ሲያናውጠው ግን ይፈውሳል። ውሃ እኮ ነው ብሎ መከራከር አትችልም። ይችላል። ከዚያ በኋላ የተፈጠረው ነገር ነው። መስቀሉንም መስቀል የሚያሰኘው የተፈጸመበት ድህነትና የፈሰሰበት ክቡር ደም ነውና ከዚህ አንጻር ብታይ ጥሩ ነው። አሁን እኮ ለምሳሌ መስቀል ስናስተምር ምን ይዘው ለምን ይመስላችኋል? አንደኛ ኃይላችን ይሄ ነው። ነው ማህተማችን ይሄ ነው። ለምናስተምረው ትምህርት ነው አንድ ይረዳናል። ሶስተኛ ምንድን ነው የሚያስተምረው ሰው ምን እያደረገ ነው ማለት ነው። በውስጥ እየባረከ ነው ማለት ነው። ታውቃላችሁ ይህንን አስተምሮ እስከሚጨርስ ድረስ እየባረከ ነው። ዲያቆናት መስቀል ለምን አያሳልሙም? ሚስጢሩስ ምንድን ነው? ይህ የብዙዎቻችን ጥያቄ ነው። መልሱን ከቀሲስ ዶክተር ዘበነ ለማ እናዳምጥ። ሰማለሁ ሁላችሁም ሰሙኛላችሁ። ይሄኛው መስቀል እዚህ ጋ ያለው ክፍል ምሰሶ ነው። ሕገ ልቡና ነው። ዲያቆን ማሳልመው ዲያቆን ታቦት መንካት ይችላል አይችልም? ይሄን ትምህርት ታውቃላችሁ አይደል? እንኳን ታቦት መንበር መንካት አይችልም። ተመልከቱ። ስለዚህ በሶስት ክፍል ነው ስላችሁ፣ እዚህ ሕገ ልቡና አለ። እዚህ ጋር ደሞ ቅርጹን ታውታላችሁ። ስንት ማዕዘን ነው ቅርጽ? እሱ የታቦቱ ምሳሌ ነው። እዚህ ያለው የታቦቱ ምሳሌ ነው። ይሄኛው ሕገ ልቡና ነው። ይሄ ሕገ ኦሪት ነው፣ ጽላት ነው ስለማይሸከም ወይም ስለማያከብር ነው። ይሄኛው ሕገ ወንጌል ነው። ከላይ ያለው በደሙ ፍሰት ያዳነ ቅድም ያልኳቸው ሶስቱ ደረጃዎች እዚህ ውስጥ አሉ። ኦርቶዶክስ መስቀል በምትስሙበት ጊዜ ሁሉ መስቀሉንም ታቦቱንም ሁለቱንም የምትስሙት እዚህ ላይ መሀሉ ላይ ስም አላችሁ፣ አስሙ። የምትስሙት ምንና ታቦቱንና መስቀሉን ደሙ የፈሰሰበትን። ኦርቶዶክስ እጅ ናት ተዋህዶ እችላት በዚህ መኖር ለኛ ስናማትብ ጣታችን በትምህርተ መስቀል ምልክት ማድረግ አለብን። መምህር ምትኩ አበራ ሳርም ላይ ትክክለኛው ስናማትብ ጣታችንን በትምህርተ መስቀል ምልክት ማድረግ አለብን። ሶስቱ ጣታችን ይታጠፋል። የታጠፉት ሶስቱ ጣታችን ላይ ይሄኛው ጣታችን ይጋደማል። መስቀል ነው የሚሰራው። እንደዚህ ስናደርገው መስቀል ነው። ከዚያ ይህንን መስቀል ወስደን ግንባራችን ላይ ነው የምናስቀምጠው፣ ስንሳለን ማለት ነው እና ግንባራችን ላይ ስናስቀምጠው እኩል የእግዚአብሔርን ስም እንጥራለን። በስመ አብ እንላለን። እኩል ጣታችንን ካመሳቀለን በኋላ በስመ አብ እንላለን። ወወልድ ስንል ወደ ደረታችን እናወርደዋለን በስመ አብ ወወልድ ከዛ ቀጥሎ ወመንፈስ ቅዱስ አሃዱ አምላክ አሜን እንላለን። ወመንፈስ ቅዱስ ስንል ወደ ግራ እጃችን እንወስደዋለን። ከዛ አሃዱ አምላክ ስንል ወደ ቀኝ እናመጠዋለን። አሜን ስንል ደረታችን ላይ እንጨርሰዋለን። ይሄ ማለት እግዚአብሔርን ከሰማየ ሰማያት የወረድክ ከላይ ከሰማይ ማለት ነው የወረድክ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተ ሰው የሆንክ ስለኛ መከራን የተቀበልክ የተሰቀልክ የሞትክ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

ሲደርስ ከጌታ ጋር ታይቷልና ቀይ ጌታ ነው ስጋን ስለተዋሃደ፣ ደማችን ስጋችን ስለተዋሃደ ስጭናችንን ጨምሮ። ጥቁር የመንፈስ ቅዱስ ምሳሌ ነው። ምና መንፈስ ቅዱስን በጥቁር መሰረት ለኝ እንደሆነ ጥቁር ሁሉ ጊዜ ለመጥፋ ይጠረጎሉ። ጥቁር ምሳሌነቱ ለነፋስ ነው። እሱ መነፋስ ጸልም በአርአ ሁሉ አደለም። ጥቁር ማለት ሁለት ቁምን ያለ አደለም አንደኛ ጨለማ ማለት ሲሆን ሁለተኛ የማይታይ ማለት ከቷቸው፣ ጨለማ ይታያል እንኳን ጨለማ በጨለማ ሌላ ነገር ማይታን አንችልም አይደል? ስለዚህ መንፈስ ቅዱስ ማጥቆር አ አለም ምሳሌ ለውጡ አባቶቻችን ያስቀምጣሉ ለሁሉ ከዚያም እሱን እስከ ሰባት ዓመት ድረስ ለብስና አንዳንዶቹ ጥሩ ይቀየሙ አንገታቸው ግን ከቻላችሁ ያንን እስከ ሰባት ዓመት አቆይ። ለምን ከሰባት ዓመት በኋላ ጥቁሩን ብቻ የምናስቀርበት መሰረታዊ ምክንያት እ ጌታ ተናግሯል። ባለም ወደ መጨረሻዎቹ ቪዲዮዎች የምናልፍ ይሆናል። ቪዲዮን ላይክ ካላረጋችሁ፣ እባካችሁን ይህ ትምህርት ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ያላረጋችሁ አሁኑኑ ሰብስክራይብ አድርጉ። ምክንያቱም ይህ መንፈሳዊ ትምህርቶች የሚተላለፉበት ቻናል ነው። ከዚህ በፊት የተለቀቁ ቪዲዮዎች መካከል መዝሙረ ዳዊት፣ እንዴት እንጸልይ፣ የውዳሴ ማርያም ጸሎት ጥቅሞችና ሌሎችን በርካታ ጠቃሚ ቪዲዮዎችን ያገኛሉ። በቀጥታ ወደ መጨረሻችሁ ቪዲዮዎች ላይ አሳልፋችሁ። መስቀል ለመሳለም እኮ ነው። ያው ገበሬዎች ሳያቸው እኔ እግዚአብሔርን የምፈራ እንደውም ገበሬ ሳይሳይ ያ ገበሬ ገና አምስት ሜትር ስድስት ሜትር ሲቀረው ዱላውን ይጥላል። ለመሳለም እኮ ነው። ዱላውን ይጥላል፣ ያማትባል። እቃ ጥሮ ከሆነ ያስቀምጣል። እንዴት አድርገው እግዚአብሔር እንደሚፈሩት ይታያል።

እግዚአብሔርን የበለጠ የቀረቡ የሚሄዱ ሰዎች ይሸፈናል። መታየት አይፈ ስውር ያቀረቅራል ይደፋሉ። እግዚአብሔርን የበለጠ የቀረቡ የሚሄዱ ትሁታን ነው የሚሆኑት። እግዚአብሔር ሁሉም እናት አናት የቀጠቀጠውን እርሱን ይፈራሉ። ስለዚህ መስቀል ለአማኞች ምልክታቸው፣ ለአጋንንት አሸባሪያቸው ነው ይላል። ክርስቲያኖች መስቀልን ሲያከብሩ በመስቀል ምልክት ሲያማትቡ አንገታቸው ላይ መስቀል ሲያስሩ የሚቃወሙ ማን ነው? የሆነ ሁለት ቀንድ ያለው ክንፍ ያለው ጭራ ያለው ሴጣን ነው የተቃወማችሁ? አይታችሁታል? አላየ ነው። ሴጣን ግን በሰዎች በኩል ይቃወማል። ስለዚህ የተቃወሙን ሰዎች ናቸው፣ ሰን በነርሱ በኩል ሴጣን ሰርቷል። ጥያቄ የለው ግን የሴጣን አስፈጻሚዎች ናቸው። መስቀልም አድርገ ሰዎች ሲቃወሙ ማለት ነው። ሌላ ሌላ ቅዱስ አትናቴዎስ የመስቀል ምልክት ባለበት አስማት ደካማ ነው፣ ጥንቆላም ብርታት የለውም ይላል። ሌላ ደግሞ ተርቱሊያን ተርቱሊያን እንዲህ ይላል በየትኛውም እንቅስቃሴያችን በመግባትና በመውጣታችን ጫማና ልብሳችንን ስናደርግ፣ ስንታጠብ፣ ስንቀመጥ፣ መብራት እንኳን ስናበራ በማንኛውም ሁኔታ ይሄን የሚዘረዝረው ማንኛውም ሁኔታ በየትኛውም እንቅስቃሴያችን የሚለውን ለማሳየት። ከዛስ ምን ይላል? በመስቀል ምልክት እናማትባለን ይላል። ለዛ ነው ስንበላም ስንጠጣም የተዘጋቢ ስንከፍት እኮ አማትበን ነው ምንገባው እግዚአብሔርን አስቀድመን። አያችሁ ስናማትብ የተሰቀለውን ነው ምንሰብከው። አንደበታችን እስኪ ያወጣ አይደል? መገናኛ ላይ መጨፈር አይደለም ኢየሱስን መስበክ። በነገራችን ላይ አይታችኋል፣ ሰሞኑን መገናኛ እያጨናነቁ ያሉ ሰዎች። አቡ እንግዲህ መገናኛ መውጣት ሊኖርብን ነው ማለት ነው ማይካችንን ይዘን ግን እኛ በእንቅስቃሴያችን በአምልኮ ስርዓታችን በአለባበሳችን ኢየሱስን እንሰብከዋለን ይሄ መሰረታዊ ጉዳይ ነው እና አባቶች ይሄን በትውፊት አመጡ ምንም ችግር የለውም ማለት ግን አባቶች ሲጠቅሱ በችግር የለውም ሳይሆን የጠቀሱት ለሰይጣን አሸባሪያቸው ነው ብሎ ጠቀሱ። ይጠቀሱት ሶ ይህን መረዳት። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶች እንዳገኛችሁበት ተስፋ እናደርጋለን። መስቀልም በማስመለከት የተዘጋጁ ቪዲዮዎች ነበሩ። ቪዲዮ ለብዙ ኦርቶዶክሳዊያን ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ከዚህ በኋላ ደግሞ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ አርጋችሁ የደወል ምልክቷን መጫን አትርሱ። ቻናሉን በሱፐር ቻት እና በሱፐር ቴንክስ ይደግፉ እንዲሁም ከስር ጆይን የሚለውን በመጫን ቋሚ ናታን ሚዲያ ቤተሰብ ይሁኑ። በዚህ ቻናል ላይ ምርትና አገልግሎቱን ማስተዋወቅ ትችላላችሁ። በቴሌግራም አት ሄኖክ 6679 ላይ ልታዋሪ ትችላላችሁ። ወይም በስልክ ቁጥር በ0912735701 ላይ ሊደውሉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ። ከናታኔ ሚዲያ በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ሰላም።